ሰላም ጤና ይስጥልኝ፣ እንደምናላችሁ። የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አሚኮ የረቡኩለ ቀን ዜና መጽሔታችን ተጀምረዋል። የምናስቀድመው አርዕስተ ዜናዎችን ይሆናል። ሀገራዊ ለውጡ የመጣበትንና የሕዳሴ ግድብ የተጀመረበትን ቀን አስመልክቶ ሕዝባዊ ሰላማዊ ሰልፍ በተለያዩ አካባቢዎች እየተካሄደ ነው። የታላቁ የኢትዮጵያ ሕዳሴ የግድብ ግንባታ 98 በመቶ መድረሱን የግድቡ ማስተባበሪያ ፕሮጀክት ጽሕፈት ቤት አስታወቀ። በዜና መጽሔታችን በአጀንዳነት እንመለከተዋለን። ከውጭ የዓለም የምግብ ድርጅት በሰብአዊ ድጋፍ አቅርቦት ችግር ምክንያት በጋዛ የሚገኙ ዳቦ መጋገሪያዎች እንዲዘጉ ማድረጉ ተገለጸ። ዜና መጽሔቱን እየመራ ሁን የተሾማ አበበ በምልክት ቋንቋው ደግሞ ለላ እንዳለው ከእናንተ ጋር ቆይታ እናደርጋለን። አብራችሁን ሁኑ። ሀገራዊ ለውጡ የመጣበትንና የሕዳሴ ግድብ የተጀመረበትን ቀን አስመልክቶ ሕዝባዊ ሰላማዊ ሰልፍ በተለያዩ አካባቢዎች እየተካሄደ ነው። መጋቢት ሃያ አራት በኢትዮጵያውያን ዘንድ በሁለት አበይት ጉዳዮች ትታወሳለች በሕዝባዊ ፍላጎት የስርዓት ለውጥ የመጣበትና የአፍሪካውያን ኩራት የሆነው የሕዳሴ ግድብ የተጀመረበት ቀን ስለሆነ ይህችን ቀን የሚያስቡ ዜጎች በኢትዮጵያ በበርካታ ከተሞች ላይ ሰልፍ ወጥተው የለውጡ ሂደቶችን እንደሚደግፉ እየገለጹ ነው። በሰልፉ የተጀመሩ ሀገራዊ ለውጦችና ኢትዮጵያን የማሳደግ ራዕዮች ተጠናክረው እንዲቀጥሉ ተጠይቀዋል። እንደ ሀገር የተጀመሩ ታላላቅ የልማት ስራዎች ኢትዮጵያና ኢትዮጵያውያንን አንድ የሚያደርጉ የሚያሰባስቡ፣ በጋራ አላማ የሚያሰልፉ እሳቤዎች የበለጠ ፍሬ እንዲያፈሩ በጋራ እንደሚቆሙም ሰልፈኞቹ ድጋፋቸውን ገልጸዋል። ለውጡ እውን ከሆነ ወዲህ የተመዘገቡ ምጣኔ ሀብታዊ፣ ማህበራዊ እና ፖለቲካዊ ድሎችን ተጠናክረው እንዲቀጥሉ በጋራ ለመቆም ዝግጁ መሆናቸውን አስታውቀዋል። የጋራ ማንነት ግንባታ ለብሩህ ኢትዮጵያችን፣ ኢትዮጵያዊ እሴቶቻችን፣ ለአወንታዊ ሰላማችን፣ መጋቢት የቀጣዩ አርበኝነት ጅማሮ ማብሰሪያ፣ አብረን ይጀምረናል፣ አብረን እንደርሳለን የሚሉ መልእክቶችም ሰልፈኞቹ አሰምተዋል። ተመልካቾቻችን የህዳሴ ግድብን በተመለከተ በአጀንዳነት የያዝናቸውን ዜናዎች ቀጥለን እናቀርባለን። ቀደም ብዬ እንዳልኩት በአጀንዳ ነት ወደ ያዝናቸው ዘገባዎቻችን አልፋለሁ ታላቁ የህዳሴ ግድብ ግንባታ ኢትዮጵያውያንን በአንድነት ያስተሳሰረ ዳግም የአድዋ አድል መሆኑን ፕሮፌሰር አደም ካሚል ተናገሩ የግድቡ መገንባት ድህነትንና ኋላ ቀርነትን ለማስወገድ ትልቅ አቅም እንደሚሆንም ተመላክተዋል ትርንጎ ይፍሩ ዘገባውን አዘጋጅታለች በፍቃዱ አበበ ያቀርበዋል ተመልካቾቻችን የዜን ዜና ቀደም ብስል ያቀረብኩት ዜና ዝርዝር ኪደርሰን ወደ ቀጣዩ ዜና አልፋለሁ። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ የመንግስት ቁርጠኝነት፣ የህዝብ ተሳትፎና የጠንካራ ዲፕሎማሲ ጥረት ውጤት መሆኑ አምባሳደር ዲና ሙፍቲ ገለጹ። የታላቁ ህዳሴ ግድብ መጠናቀቅ የሀገራችን እድገት ለማፋጠን ወሳኝ ሚና አለው ያሉት አምባሳደሩ ግድቡ ዳር እስከሚደርስ ሁሉም ኢትዮጵያዊ በትብብር ሊደግፍ እንደሚገባ አሳስበዋል። ለአዲሱ ታደገኝ ዘገባ ተስፋ ሞላ በእንችላለን መንፈስ የዛሬ 14 ዓመት የተጀመረው የታላቁ የኢትዮጵያ ህዳሴ ግድብ የተለያዩ ፈተናዎችን አልፎ ግንባታው በመጠናቀቅ ላይ ይገኛል። የታላቁ ህዳሴ ግድብ በየዕለቱ እያሳየ ካለው የግንባታ መርታ ጋር ተያይዞ የኢትዮጵያውያን የእድገትና የለውጥ ተስፋ አብሮ እያደገና እየለመለመ መጥቷል። የግድቡ መጠናቀቅ ለኢትዮጵያውያን ብቻ ሳይሆን ለጎረቤት ሀገራትም ተስፋን የሰነቀ ነው ያሉት አምባሳደር ዲና ሙፍቲ የታላቁ ህዳሴ ግድብ ግንባታ መጠናቀቅ የኢትዮጵያን ሁለንተናዊ ለውጥ በማምጣት ረገድ ሚናው ከፍተኛ ነው ነው ብሏል። ብሔራዊ ፕሮጀክት ነው የሰንደቅ ዓላማ ፕሮጀክት ተብሎም ይሰየማል። በኢነርጂ ረገድ ያለን ብልን ጉለት የሚያሟላ ከዚህም አልፎ እንደሚታውቀው ኢትዮጵያ ለጅቡቲ የተወሰነ የኤሌክትሪክ ትልካለች፣ ለኬንያም በዚሁ ደረጃ ማለት ነው ለተቀሩትን ለጎረቤት ሀገሮች በዚህ ዘርፍ መተሳሰርን ለመፍጠር የህዳሴ ግድቡ ጠቀሜታ በጣም ከፍተኛ ነው የሚሆነው። የኢኮኖሚ ጠቀሜታ አለው። ማህበራዊ ጠቀሜታ አለው። የፖለቲካ ጠቀሜታ አለው። የደህንነት ጠቀሜታም አለው። በአጠቃላይ የኢትዮጵያን ህልውና ኢትዮጵያን በማሻገር ረገድ የህዳሴ ግድቡ ሚና በጣም ከፍተኛ ነው ማለት ነው። የህዳሴ ግድብ ግንባታ ሲጀመር ጀምሮ የቅኝ ግዛት ደንብን መሰረት በማድረግ ግንባታው እንዲቋረጥ ግፊት ሲያደርጉ የነበሩ ሀገራት ነበሩ። ሀገራቱ ኢትዮጵያ ከሌሎች ዓለማት እንድትገለል በዓለም አቀፍ መድረኮች ላይ ስም የማጠልሸት ስራ ሲሰሩና ዲፕሎማሲያዊ ጫና ሲያደርጉም ቆይተዋል። ሆኖም ኢትዮጵያውያን በጋራ ሆኖ በመታገላቸውና በተደረገው ዲፕሎማሲያዊ ጥረት የጠላቶቻችንን ሴራ ማክሸፍ ተችሏል፤ ብለዋል አምባሳደር ዲና ገና ግድቡ ሲጀመር ጀምሮ የኢትዮጵያን ስም በማጠልሸት ለምሳሌ በተባበሩት መንግስታት ድርጅት መድረክ፣ በአፍሪካ ህብረት መድረክ፣ በተቀሩትም የጋራ እና በባይላተራል መድረኮች በተለይ ደግሞ አወዳሪ ሀገሮች ዘገቢ የዘግሩ ሀገሮች በኢትዮጵያ ብድር እንዳይሰጡ ጭምር በመከላከል አጀንዳውን ወደ ተባበሩት መንግስታት ድርጅት ጸጥታ ጥበቃ ምክር ቤት በመውሰድ ና ኢትዮጵያ ግብፅን ህዝብ ለመጉዳት እንደተነሳች አድርጎ የማቅረብ ነገሮች ተሰርተው ነበር። ይህን ለማክሸፍ በተለያዩ መስኮች በተደረጉት በባይላተራል፣ በመልቲላተራል፣ በተለያዩ መድረኮች በተካሄዱ ዲፕሎማሲያዊ ጥረቶች ይሄ ሁሉ ከሽፏል ማለት ነው። አሁንም ተንኮሉን የሚሰሩ ሰዎች እንቅስቃሴያቸውን አቆሙ ባይባልም እየተዳከሙና ሬሌቨንት እየሆኑ ሄዱበት ሁኔታ ነው ያለው። ለማለት ሀገራችን ባደረገችው ጠንካሬ ዲፕሎማሲ ስራ አብዛኛዎቹ የአባይ ተፋሰስ ሀገራት አገር አቋራጩን የአባይ ወንዝ የጥቂት ሀገራት ብቻ የእንጠቀም ፍላጎትን ወደ ጎን በመተው በፍትሐዊነትና በጋራ ለመጠቀም የሚያስችለውን የናይል ተፋሰስ ኢኒሽቲቭን ደግፈው እንዲፈርሙ ማስቻሉን አምባሳደር ዲና ሙፍቲ ተናግረዋል። ወል ይሄኛው ምንድን ነው? ገና የአባይ ጉዳይ ሲነሳ የተፋሰሱ ሀገሮች አባይን ፍትሃዊ በሆነ መንገድ እንዲጠቀሙ ለማድረግ የተደረጉ እንቅስቃሴዎች ውጤት ነው። ኦልሬዲ ስድስት የሚሆኑ ሀገሮች ከተፋሰሱ ሀገሮች ማለት ነው፣ አብዛኞቹ አብላጫ የሆኑ ሀገሮች አጽድቀውታል። ከዚህ በኋላ አንድ ወይም ሁለት ሀገሮች የቅኝ ትዛዝ የአገዛዝን ደንብ መሰረት አድርገው እዛ ላይ ተደግፈው የኛ ብቻ ነው የሚጠቀሙ የሚሉትን ነገር በሙሉ አክሽፎታል ማለት ነው። ስለዚህ በሲፒኤ ወይም ኮንፈረንስ ፍሬምወርክ አግሪመንት የሚባለው የተፋሰሱ ሀገሮች በአግባቡ እንዲጠቀሙበት ህጋዊ በሆነ መንገድ እንዲጠቀሙበት በኩል ምርት መንፈስ እንዲጠቀሙበት የመተባበራቸውን መነሻ እንዲሆን ለማድረግ የሚያስችል ደንብ ነው። ይህም አንድ ጸድቅ ደግሞ የተደረጉት ጥረቶች ዲፕሎማሲያዊ እንቅስቃሴዎች በጠንካሮች ነበሩ። ይህም ውጤት አገኝተዋል ማለት ነው። የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ የሀገራችንን እድገት ለማፋጠን ወሳኝ ሚና ያለው መሆኑን በመረዳት ሁሉም ኢትዮጵያዊ በትብብር ድጋፍ ማድረግ እንደሚገባም ጨምረው ገልጿል። የተከበራችሁ ተመልካቾች ቀደም ሲል ያቀረብኩት ዜና ዝርዝሩ ደርሶናል፣ እንደሚከተለው አቀርበዋለሁ። ታላቁ የህዳሴ ግድብ ግንባታ ኢትዮጵያውያንን በአንድነት ያስተሳሰረ ዳግም የአድዋ ድል መሆኑን ፕሮፌሰር አደም ካሚል ተናገሩ። የግድቡ መገንባት ድህነትንና ኋላ ቀርነትን ለማስወገድ ትልቅ አቅም እንደሚሆንም ተመላክቷል። ለትርንጎ ይፍሩ ዘገባ በፍቃዱ አበበ ኢትዮጵያውያን አንድነትን፣ መደማመጥን፣ መተባበርና መረዳዳትን መርሃቸው አድርገው ለፍጻሜ ያበቁት ዳግም ያደዋ ድላቸው ነው። ይህ ታላቁ የኢትዮጵያ ህዳሴ ግድብ ያለማንም እርዳታ ሰርተው ለፍጻሜ ያበቁትም የሚል ግምት ይሰጠው እንደነበር የቅርብ ጊዜ ትውስታችን ነው። ትናንት በጀግኖች ልጆች ያልበገር ባይነት ወኔ በአድዋ ተራራ ጣሊያንን ድል ያደረገችው ኢትዮጵያ ሁሉንም በአንድ አስተባብራ ለፍጻሜ ያበቃችሁ ግዙፍ ፕሮጀክቷ ነው። ታላቁ የህዳሴ ግድብ ግንባታ የውሃ ሙሌቱን በታሰበው ጊዜ ተጠናቆ ከ65 ቢሊዮን ሜትር ኪዩብ በላይ ውሃን ይዟል። አበው ከረሃብ በኋላ ጥጋብ፣ ከመከራ በኋላ ፍስሐ፣ ከጨለማ በኋላ ንጋት ይከተላል እንዲሉ ታላቁ የህዳሴ ግድብ ኢትዮጵያ በ21ኛው ክፍለ ዘመን ተፈትና ድል የተቀዳጀችበት የልጆቿን ብርቱ ክንዶች አስተባብራ ለውጤት ያበቃችሁ ዳግም አደዋዋ ነው ይላሉ። የታሪክ ተመራማሪው ፕሮፌሰር አደም ካሚል ዳሴው የኢትዮጵያ ህዝብ የተፈተነበትን መድረክ ነው ማለት እንችላለን። በአንደኛው ክፍለ ዘመን ሲታሰብም ሆነ ሲገነባ ትልቅ ትልቅ ፈተና ነበር ያጋጠመው። በአጠቃላይ ይሄ ግድብ የኢትዮጵያ ህዝብን ንብረት ነው። ግብጾች በተለያየ መልኩ ብዙ ጥረት አድርገው ነበር። የኢትዮጵያ ህዝብ ግን ትላንትም የአድዋን ድል እንደተቀናጀ አሁንም ይሄን ግንባታ በአንድነት ከሊስቴሮ እስከ መጨረሻው ድረስ ከኪሱ አዋቅቶ አዋጥቶ ግድብ የሰራ የኢትዮጵያ ህዝብ ንብረት ነው ማለት ይችላለሁ። የግድቡ ግንባታ የመጨረሻ ምዕራፍ ላይ መድረስ ለኢትዮጵያውያን ዳግም ድል ነው ያሉት ተመራማሪው፣ የግድቡ ግንባታ መጠናቀቅ ከድህነትና ኋላ ቀርነትን ለማላቀቅና አንድነትን ለማጠናከር ፋይዳው የጎላ ነው ይላሉ። እኛ የገነባነው ይህን ግድብ ከረሀብ ድህነት ከኋላቀርነት እንዲንወጣ ታስቦ ታልሞ ነው የሰራ ነው። ለረዥም ጊዜ ለረሀብ ተጋልጠናል፣ ለችግር ተጋልጠናል፣ ለኋላ ቀርነት ተጋልጠናል። እና ይሄ ቅድም በዙ ሰማንያ በመቶ የኢትዮጵያን ሕዝብ ችግር ይፈታል ብዬ ነው የምገምተው በበኩሌ ታላቁ የህዳሴ ግድብ ግንባታ ኢትዮጵያውያን በአንድ አብረው ከተነሱ ማንም እንደማያሸንፋቸው በግልጽ ላለም ያስመሰከሩበት የኩራታቸው የማይደርግ ምንጭ ነው ያሉት ፕሮፌሰር አደም ካሚል። ልዩነትን አስወግደን በጋራ ለመጠቀም መትጋት እንደሚጠበቅም አጽንኦ ሰጥተው ተናግረዋል። ህብረት ካለ አንድነት ካለ ትልቅ ስራ መስራት እንደሚችል ነው የኢትዮጵያ ሕዝብ አባይ ወይም የግድቡ ግንባታ የኢትዮጵያ ህዝብ ማደጋ ሲመጣ አንድ እንደሚሆኑ ያሳየበት መድረክ ነው ማለት እችላለሁ። እዚህ ላይ ዲፕሎማሲያችን ምን መሆን አለበት፣ ሚዲያ ውስጥ ምን መሆን አለበት፣ የሃይማኖት ድርጅቶች ምን መሰረት አለባቸው የሚለው የቤት ስራ በጣም ከፍተኛ ይጠይቃል። ስለዚህ በዛ መልኩ አይተን እንዴት አርገን እንሽጠው፣ እንዴት የውጭ ምንዛሬ እናገኝበት፣ እንዴት የቱሪስት መስቦ ሊሆን ይችላል፣ ይሄ የቤት ስራ መሰራት ያለበት ጉዳይ ይመስለኛል። የታላቁ ህዳሴ ግድብ ግንባታ ለማጠናቀቅ ያሳየነውን አብሮነት በሌሎች ስራዎቻችን ልንደግመው እንደሚገባም መልእክት ተላልፏል። ታላቁ የኢትዮጵያ ህዳሴ ግድብ በደለል እንዳይሞላ ለማድረግ በተሰራው የተፈጥሮ ሀብት ጥበቃ ስራ የአማራ ክልል የደን ሽፋን ከ16 በመቶ በላይ ደርሰዋል። ወሳኝ የሆነው የተፈጥሮ ሀብት ጥበቃ ስራ ለአንድ ተቋም ብቻ የሚሰጥ ተግባር ባለመሆኑ ሁሉም የድርሻውን መወጣት እንደሚገባው የአማራ ክልል ግብርና ቢሮ የተፈጥሮ ሀብት ልማት ጥበቃና አጠቃቀም ዳይሬክቶሬት ዳይሬክተር አቶ እስመላለ ምህረት ተናግረዋል። ሃይማኖት ተስፋዬ ተጨማሪ አለው በአማራ ክልል አራት ዋና ዋና ተፋሰሶች ይገኛሉ። ከነዚህ ውስጥ አንዱ ለሆነው ለአባይ ተፋሰስ ክልሉ 60 በመቶ የሚሆን ይሸፍናል። የተፋሰሶችን የፍሰት መጠን ለመጨመር የተፈጥሮ ሀብት ጥበቃ ስራን ማጠናከር አንደኛው መፍትሄ ነው። የኢትዮጵያ ታላቁ ህዳሴ ግድብ የመስረት ድንጋይ መቀመጡን ተከትሎ የአማራ ክልል ልዩ ትኩረት ሰጥቶ የተፈጥሮ ሀብት ጥበቃ ስራን ማከናወኑን የክልሉ ግብርና ቢሮ የተፈጥሮ ሀብት ልማት ጥበቃና አጠቃቀም ዳይሬክቶሬት ዳይሬክተር አቶ ስመላአለም ምረት ምርት አስረድተዋል። እንግዲህ በክልሉ ከ2003 ዓም ጀምሮ በዋናነት የተፈጥሮ ሀብት ልማትና ጥበቃ ሲሰራ ቆይቷል። የባለፉት አራት አምስት ዓመታትን ብቻ ስናይ ባለፉት አራትና አምስት ዓመታት ከአንድ ሚሊዮን ሄክታር በላይ በአባይ ተፋሰስ ላይ የአፈርና ውሃ እቀባ ስራ ለመስራት ጥረት ተደርጓል። ከዚህ ጋር ተያይዞም ከአምስት ሚሊዮን በላይ በአረንጓዴ አሻራ የተለያዩ ችግኝ ተከላዎች ተከላ ተካሂዷል። እንደዚሁም ከመቶ አርባ ሺህ ሄክታር በላይ የተራቆትና የተጋጋጡ መሬቶችን ከልለው እንዲያገግሙ በማድረግ በኩልም ሰፊ ስራ ተሰርቷል። የተፈጥሮ ሀብት ጥበቃ ስራ በዋናነት በጎርፍ የሚታጠብን አፈር በመጠበቅ ምርትና ምርታማነት ማሳደግ ነው። ከምርት እድገቱ በተጨማሪ የመስኖ አውታሮችና ግድቦች በደለል እንዳይሞሉ በማድረግ በኩል ጠቀሜታው የጎላ ነው ብለዋል አቶ ስመላ አለም። በተለይም በዚህ ተግባር የሕዳሴ ግድቡን እድሜ ለማራዘም ትኩረት ተሰጥቶ ስራዎች መከናወን መቻሉንም ተናግረዋል። የመጀመሪያው ጀምሮ የተፈጥሮ ሀብት ልማትና ጥበቃ ስራ ስንሰራ በዋናነት የአፈር ክለትን በመቀነስ የደለል የሚሄደውን ደለል እየቀነስ ምርትና ምርታማነትን ማሳደግ ነው። እንግዲህ በዋናነት በአካባቢያችን በክልል ውስጥ የሚገኙ የመስኖ አውታሮችን ወይም የተሰሩ ትላልቅ ግድቦችን በደለል እንዳይሞሉ መታደግ ነው። ሌላኛው ደግሞ ወደፊት የሚሰሩ አሁን በመሰራት ላይ ያሉ እነሱን በደለል እንዳይሞሉ የመታደግ ስራ መስራት ነው። ከዚያ ጎን ለጎን ትልቁ አላማችን ደግሞ የሕዳሴውን ግድብ እድሜውን የማራዘም ስራ መስራት ነው። የተፈጥሮ ሀብት ጥበቃ ስራ የአፈርና ውሃ አቀባ ተግባር ብቻ ሳይሆን የአረንጓዴ አሻራ ስራ የተራቆቱና የተጎዱ መሬቶችን በመከለል እንዲያገግሙ ማድረግንም ያካተተ ነው። በዚህም የሕዳሴ ግድቡ ከተጀመረበት ጊዜ ጀምሮ በተሰሩ የተፈጥሮ ሀብት ጥበቃ ስራዎች የክልሉን የደን ሽፋን ከ16 በመቶ በላይ ማድረስ መቻሉንም ዳይሬክተሩ ተናግረዋል። በክልሉ ውስጥ የአፈርና ውሃ አቀባ ስራ ሰራንም የደን ሽፋን ስራ ሰራንም ሁለቱም በእጽዋት ማጠናከር አለብን። በጽዋት ካልተጠናከረ የዘላቂነት ጉዳይ አጠያቂ ስለሆነ እሱን መሰረት አድርገን ነው የምንሰራው። ደን ሽፋናችን እንግዲህ ከባለፉት ከጀመረበት ዓመተ ምህረት ጀምሮ ከአምስት ከሰባት ፐርሰንት አካባቢ የነበረውን አሁን ወደ 16 ነጥብ 3 ፐርሰንት ለማሳደግ ተችሏል። ይሄ በየአመቱ የመጣ ለውጥ ነው። የተፈጥሮ ጥበቃ ስራ ለአንድ ተቋም ብቻ የሚሰጥ ባለመሆኑ ሁሉም የበኩሉን አስተዋጽኦ ማድረግ እንደሚገባው አቶ ስመላለም አስገንዝበዋል። የህዳሴ ግድብን የተመለከተ የአጀንዳ ዘገባችን ሳንወጣ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ዘጠና ስምንት በመቶ መድረሱን የግድቡ ማስተባበሪያ ፕሮጀክት ጽህፈት ቤት አስታወቀ። የግድቡ ግንባታ ከተጀመረ አንስቶ እስካሁን ከ20 ቢሊዮን ብር በላይ ገንዘብ በህዝብ ተሳትፎ መሰብሰቡን የጽህፈት ቤቱ የህዝብ ግንኙነት ኮሚኒኬሽን ኮሚኒኬሽንና የፐብሊክ ዲፕሎማሲ ስራ አስፈጻሚ አቶ ሰለሞን ዳንኤል ገልጸዋል። የታላቁ ህዳሴ ግድብ በህዝብና በመንግስት ቁርጠኝነት የተጀመረ ፕሮጀክት ነው ያሉት አቶ ሰለሞን የግድቡ ግንባታ እውን እንዲሆን ከህዝብ ድጋፍ ባለፈ በዲፕሎማሲ መስክ ምክንያታዊና ፍትሐዊ የውሃ አጠቃቀም እንዲኖር ማድረግን ጨምሮ ሌሎች ስራዎች መከናወናቸውንም ጠቅሰዋል። በዋናነት ከህዝቡ ድጋፍ አንደኛው የፋይናንስ ድጋፍ ነው። ሁለተኛው ዲፕሎማሲ በሞራል፣ በእውቀት፣ በሙያና በአካባቢው ጥበቃ ተብሎ የሚጠቀሱ ናቸው። በዋናነት በገንዘብ በፋይናንስ ድጋፍ ስናይ በአጠቃላይ እስካሁን ድረስ ከሀያ ቢሊዮን ሰባት መቶ ሀያ ሶስት ሚሊዮን ገንዘብ በላይ ከህዝብ መዋጮ ብቻ የተሰበሰበ ነው። ሌላኛው በትልቁ የሚነሳው የዲፕሎማሲ ነው። በዲፕሎማሲ ረገድን ምናልባትም የታሪክ ዲፕሎማሲ ጽንሰ ሐሳብን እንደ ሀገር ከመጠናከር በዘለለ የውሃ አጠቃቀም ላይ በአባይ ጉዳይ ላይ በመርህ እንድንመራ በሀገር አቀፍና ና በአህጉር አቀፍ እንዲሁም በዓለም አቀፍ ደረጃ በርካታ ስራዎች የተሰሩበት ሁኔታ ነው ያለው። ከዚህ መካከል አንዱ የዚህ ውጤት የሚሆነው ሴሴ የሚለው ወይ ደግሞ የአባይ ተፋሰስ ሀገራት የጋራ ስምምነት የተፈረመበት በርካታ ዲፕሎማቶች ለተለያየ ዓላማ የሚመጡም ሆነ ለዚሁ ጉዳይ የሚመጡ ግድባችንን እያዩ የጎበኙ የእኛን ጠንካራነት እና በዚሁ እንድንቀጥል ጉብኝት እያደረጉ የገለጹበት እና የኢትዮጵያን ማንነት የታየበት ከሶስት መቶ ሰማንያ ሺህ በላይ ከተለያየ ህብረተሰብ ክፍል ከዲፕሎማቱ ማህበረሰብ ሁሉ ግድቡን የጎበኘበት ሁኔታ ነው ያየው። በሙያና በእውቀትም ስናይ እንዲሁ በርካታ በሀገር ውስጥና በውጭ ሀገር የሚገኙ ምሁራን ለግድቡ ግንባታ በመደራደር በመጻፍ ፕሮፖዛሎችን በማዘጋጀት ዩኒቨርሲቲዎች ከዚህ ጋር በተያያዘ የተለያዩ ጥናታዊ ጽሁፎችን በማድረግ ሴሚናሮችን በማዘጋጀት በርካታ የህብረተሰብ ክፍል እንዲሳተፍ የተደረገበት እንዳለው አጠቃላይ እንደ ባጭሩ ይህን ይመስላል የነበረው ተሳትፎ። የግድቡ ግንባታ የመጨረሻ ምዕራፍ ላይ መድረሱን የተናገሩት ስራ አስፈጻሚው በቀጣይ ግድቡ በደለል እንዳይሞላ የተፈጥሮ ሀብት ጥበቃ ስራዎችን ማጠናከር እና በተለያዩ አማራጮች ለግድቡ ገቢ እንዲደረግ በተከፈቱ ልዩ ልዩ አማራጮች ድጋፍ ማድረግ እንደሚጠበቅም ተናግረዋል። አንደኛው በተለይ በአካባቢ ጥበቃ ታደሩ እና በአርቶ ታደሮ አካባቢ የሚደረጉ የጅጊ ተከላ መርሃ ግብር በየአመቱ መቀጠል የሚገባው ነው። መንከባከብም ጸድቆ ተግባር ላይ እስከሚውሉ ድረስ በተለይ አፈር ጥበቃን ለማድረግ መቀጠል የሚገባ ነው። ሁለተኛው የፋይናንስ መዋጫውን በተመለከተ እንዲሁ በየጊዜው ፕሮጀክቱ ተጠናቋል እስከሚባል ድረስ በተዘረጉት የተለያዩ ፕላትፎርሞች ቦንድ በመግዛት ሊሆን ይችላል፣ ስጦታ በመስጠትም ሊሆን ይችላል ሰማኒያ አንድ ዜሮ ዜሮ ሰብስክራይ በማድረግ ሊሆን ይችላል። ወይም ደግሞ በኦንላይን በተዘረጉ ገንዘብ መሰብሰቢያ ስልቶች ሊሆን ይችላል። በተለይ በውጭ የሚገኙ ዲያስፖራው ማህበረሰብ ኢትዮጵያውያን እና ትውልደ ኢትዮጵያውያን ድጋፍ እንዲያደርጉ ነው መልእክቴን የማስተላልፈው ማለት ነው። ዘገባው የበፈቃዱ አበበ ነው። ከአጀንዳ ዘገባዎቻችን ስንመለስ ደግሞ በቋሚ ፍራፍሬ ተክላቸው ውስጥ ሰብሎችን፣ ቅመማ ቅመሞችን እና የስራ ስር ምግቦችን ማልማታቸው ተጠቃሚ እንዳደረጋቸው የሰሜን ሜጫ ወረዳ አርሶ አደሮች ተናገሩ። ቆጋ መስኖን ተጠቅሞ በአንድ ማሳ ላይ ስብጥር ግብርናን በመተግበር ተጠቃሚ እንዲሆኑ የውሃና መሬት ሀብት ማዕከል ግንዛቤ እንዳስጨበጣቸው አርሶ አደሮቹ ተናግረዋል። እያየው ተስፋውን ተጨማሪ ያለሁ ወይዘሮ ዳሳሽ ደምል በአማራ ክልል ሰሜን ጎጃም ዞን ሰሜን መጫ ወረዳ በሚገኘው ቆጋ የመስኖ ልማት በግብርና ስራ ሕይወታቸውን ይመራሉ። የመስኖ ፕሮጀክቱ ወደ ልማት ከመግባቱ አስቀድሞ በዓመት የሚመጣ ዝናብን ጠብቀው ነበር ሰብላቸውን የሚያለሙት። መስኖ ተጠቅመው በዓመት ሁለት ጊዜ በላይ አለማልማታቸውና ዝናብ ጠባቂ መሆናቸው የሚያስፈልጋቸውን ምርት ማግኘት ሳይችሉ ቆይተዋል። ቆጋ የመስኖ ፕሮጀክት ወደ ልማት መግባቱን ተከትሎ ግን የክረምት ወራትን ጠብቀው ሲያለሟቸው ከነበሩ እንደ ገብስ፣ ስንዴ፣ ጤፍና የመሳሰሉ ሰብሎች በተጨ በተጨማሪ ቋሚ ፍራፍሬና አትክልቶችን አልምቶ መጠቀም እንዳስቻላቸው ያስረዳሉ። ገና ቀድሞ ሆው ሳይመጣ ማሽላ፣ ዳጉሳ፣ ጤፍ ምንጠቀም ነበር። አሁን መስኖ መጣ፣ ወዲያው እያደናገልን በእጅ አይነቱ ስንዴም፣ ማሽላ ማሽላ፣ እንደ ሽንኩርት፣ እንደ ድንች በጀነቱ ስህን ፍራፍሬ እንትንላለን እናመርጣለን። የውሃና መሬት ሀብት ማዕከል የአርሶ አደሮችን የመስኖ አጠቃቀም ማዘመን ላይ የአቅም ግንባታ ስራ ሲሰራ ቆይቷል። ንዳሳሽ ደምልና መሰል አርሶ አደሮችም በቋሚ ተክሎቻቸው ውስጥ ሰብሎችን፣ በሰብሎች ስር ደግሞ ቅመማ ቅመሞችን አሰባጥረው ማልማትን የተለማመዱት ይህ ድርጅት በሰጣቸው ግንዛቤ መሆኑን ይመሰክራሉ። አምና በተማር ነው አሁን ለውስጡ እንትን ነው አትክልት ነው። ሌላው የስብጥር ግብርናን አስመልክቶ በአቮካዶና በቡና ተክሎች ስር ቅመማ ቅመሞችን በማልማት እየተጠቀሙ የሚገኙት ወርቅነሽ አብረ ናቸው። ስንዴ፣ ድኝች፣ ሽንኩርት፣ ቃሪያ ምናምን ይሁና ለማለ ጌሾ አለ ቡና አለ በዛ ስር ለስር ደግሞ አሁንም ኮረሪማውን ጥናዳ የሆኑም ጅንጅብሉንም ሎሚው ዘይቶ ሁሉም በአይነት እያለመንበት ነው። የመሬት ውስንነት ባለበት በዚህ የመስኖ ልማት አካባቢ አንድን ማሳ ለአንድ የልማት አይነት ብቻ መዋል ሀብትን ማባክን ሆኖ አግኝቼዋለሁ። አሁን ባገኘሁት ግንዛቤ በአንድ ማሳ ላይ አቮካዶ ተክል እጠቀማለሁ፣ በስሩ ደግሞ ሰብሎችንና ቅመማ ቅመሞችን ማልማትና መጠቀም ጀምሬያለሁ ይሉናል። ሌላው የሰሜን ሜጫ ወረዳ አርሶ አደር ዘውድ ወርቁ፣ ከዚያ በፊት አሁን አንደኛው የመሬት እጥረት ስላለ አቮካዶን ተክዬ ዝም ብዬ ወይም የከብሳር ምናምን ነበር ማድረገው ግን በዚያ ውስጥ ሌላ መሬት ፈልየ የምዘረውን ነገር በአቮካዶ ውስጥ ተክዬ ሰላጣም ቆስጣም እየተከሉኝ የተወሰነ ጥቅም አገኝ ገቢ እያስገኘ። በሰሜን ሜጫ ወረዳ የቀበሌ ሰብል ልማት ባለሙያ የሆኑት አማራዊ ገበያው የስብጥር ግብርና ልማትን አስመልክቶ በሰለጠኑ አርሶ አደሮች ላይ ተግባራዊ ለውጥ ማየታቸውን ላሚኮ አስረድተዋል። ልማቱ ወደ ሌሎች አካባቢዎችና አርሶ አደሮች መስፋት እንደሚገባው ጠቁመዋል። የጓሮ አትክልቶች አሉ ከአቮካዶ ጀምሮ፣ በቃ ታች ደግሞ እንደ ጥቅል ጎመን፣ ቆስጣ፣ ሰላጣ፣ ቃሪያ፣ እነሱንም አቀናጅተው ነው የሚጠቀሙት አርሶ አደሮች። ምክንያቱም አንደኛ ዘላቂ የሆነ የአፈር አጠቃቀምን በጣም ያሻሽላል። ምክንያቱም የተቀናጀ ነው፣ ሁሉንም አይነት የገቢ ምንጭ እናገኛለን። የውሃና መሬት ሀብት ማዕከል ምክትል ዳይሬክተር ዶክተር ጠና ላምረው አርሶ አደሮችና ባለሙያዎች ላይ በተሰራ የአቅም ግንባታ ስራ በስብጥር ማልማት ልምድ እየሆነ መጥቷል ይላሉ። ቆጋም ላይ በኋላ ደግሞ እዚህ ኦሮሚያ ውዴ ቀበሌም ላይ የሞክር ነው አቮካዶ ፕሮዳክሽንን በመልታይ ስቶሪ በተለያየ ለምሳሌ ከላይ ዛፈዋለ ከታች ምናልባት ሰብል ቢኖረው ከመሬት ደግሞ ወደ ሩት ክሮፖችን በአጠቃላይ እንትን ብለን አሳድገን እንዴት አድርገን በተወሰነ መሬት ላይ ምን ያክል ሀብት ማምጣት እንችላለን የሚለውን ነገር ተመክሮ ለመቀመር ነው። ፕሮጀክቱ ግማሽ ዓመት ላይ ነው ያለ ነው እና ግንዛቤ ፈጠራ ከአቅም ግንባታ ጋር በርካታ መድረኮችን በተለይ በአማራ ክልል ላይ እዛውቆ ጋርጌሽን ስኪምን ባህር ዳር ከተማም ላይ በርካታ እንትኖችን አግኝተናል። ምናልባት እንግዲህ እነዚህን በስፋት የማስፋት አይነት ስራ ነበር የሚሆነው። ዶክተር ጠና እንዳሉት በአማራ ክልል ቆጋ መስኖ ልማትና ኦሮሚያ ክልል ኦዴ ቀበሌ በጥምር ግብርና አፈር ለምነትና በውሃ አጠቃቀም ውጤታማነት ከተለያዩ የሀገሪቱ አካባቢዎች ተሞክሮ የሚወሰድባቸው ማዕከላት ማድረግ የፕሮጀክታቸው ዓላማ መሆኑን ገልጸዋል። ምንመኘው እነዚህ ቦታዎች ለወደፊት መማሪያ ሆነው እንዲቀጥሉ ነው የምንፈልገው። በተለይ ያው ቆጋ እስካሁን ድረስ ለብዙ ጥሩ ጥሩ ተሞክሮች መማሪያ የነበረ አውታር ነው። የመስኖ አውታር ነው። ቀጣይም ሂደን እንግዲህ እንደነገርኩ ከላይ ከስራ ስር ተመልክተን ቅመማ ቅመምን ጨምረንበት፣ ሰብልን ጨምረንበት፣ አቮካዶ ፕሮዳክሽንን ጨምረንበት እነዚህ በአጠቃላይ ሌሎቹ በሙሉ መጠው ከዚያ ተምረው የተሻለ ምርታማ ሊሆኑ የሚችሉበትን መንገድ ማመቻቸት ነው። በጤና ጣቢያው ያገኙት የአይን ቆብ ቀዶ ህክምና አገልግሎት አይናቸውን ከጉዳት እንደታደገላቸው በምስራቅ ጎጃም ዞን የናርጅናውጋ ወረዳ የአገልግሎቱ ተጠቃሚ ነዋሪዎች ተናገሩ። የወረዳው ጤና ጥበቃ ጽህፈት ቤት ከካርተር ሴንተር ጋር ኢትዮጵያ ጋር በመተባበር የትራኮማ በሽታን ለመከላከል የአይን ቆብ ቀዶ ህክምና አካሂደዋል። መረጃው የናርጅናውጋ ወረዳ የመንግስት ኮሚኒኬሽን ነው። አለምነሽ ንጉሴ ታቀርበዋለች። በምስራቅ ጎጃም ዞን እናርጅ እናውጋ ወረዳ ጤና ጽህፈት ቤት ካርተር ሴንተር ኢትዮጵያ ከተባለ ድርጅት ጋር በመተባበር የትራኮማ በሽታ ለመከላከል የአይን ቆብ ቀዶ ህክምና ተካሂዷል። በአይን ህመም ሲሰቃዩ መቆየታቸውን የተናገሩት ነዋሪዎቹ ለተደረገላቸው ቀዶ ህክምና ምስጋና አቅርበዋል። ጸጉር በቅልብኝ ነበረ እና በሰው ነበር የምነቀለልኝ በመንቀያ አሁን ሰ ተነቀለልኝ፣ ታሸገልኝ። በጣም ነው የማመሰግን። አይንን ህዱ ብርሃን ማግኘት ማለት ቀላል አይደለም። አይኔን አይወቀኝ እንደ ልቤት ጠኔ አናገኝቸ እንግዲህ እቀመጣለሁ። ለዳው ለሁሉ ትላላችሁ አደራውን በሰላም ያክመ ሰላሙን ይስጥልኝ። የትራኮማ በሽታ ተላላፊ መሆኑን የገለጹት የወረዳው ጤና ጽህፈት ቤት ኃላፊ አቶ ወርቁ ታፌ ህክምና ካልተደረገለት ለአይነ ስውርነት የሚዳርግ መሆኑንም አንስተዋል። ችግሩ ያለባቸውን ሰዎች በመለየት የአይን ቆብ ቀዶ ህክምና መሰራቱን ገልጸዋል። የውጭኛው ጸጉር ወደ ውስጥ ተቀልብሶ አይናቸውን እየጎዳቸው ያሉ የህብረተሰብ ክፍሎች ችግሩ ያለባቸው ሰዎችን ወደ ጤና ተቋማት በማምጣት የቀዶ ጥገና ስራውን እየሰራ እንገኛለን ማለት ነው። ስለሆነም ሰዎችን በማሳመን በማግባባት፣ እና የችግሩን አሳሳቢነት በመንገድ ጭምር ወደዚህ መጠው የህክምናው ተጠቃሚ እንዲሆኑ እያደረግን እንገኛለን። የንጽህናና የጤና አጠባበቅ ተደራሽነት ውስን በሆነባቸው አካባቢዎች ትራኮማ አሁንም ትልቅ የህዝብ ጤና ስጋት ነው ያሉት ኃላፊው፣ ህክምናውን ለመስጠት ባለድርሻ አካላት በቅንጅት ሊሰሩ ይገባልን ብለዋል። የትራኮማ በሽታ ከመጀመሪያውም የሚተላለፈው በግልና በአካባቢ ንጽህና ጉድለት ነው። በተለይ ደግሞ መጸዳጃ ቤትን ገንብቶ በአግባቡ ከመጠቀም አንጻር የፊትና የሰውነትን ንጽህና ከመጠበቅ ችግር የሚመጣ ነው። ችግሩ እጅግ በጣም ስር የሰደደና የሰፋ ነው። ስለሆነም በአዲስም ይሁን ከዚህ በፊት ችግሩ ኑሮባቸው ተሰርተውም ድጋሚ እንደገና ችግሩ ያጋጠማቸው የህብረተሰቡ ክፍሎች ይህ ድል ሳይመልጣቸው መጠው ቀዶ ጥገና በማድረግ ከዚህ አስከፊ የሆነ በሽታ ራሳቸውን እንዲከላከሉ ነው ጥሪ የማስተላልፈው ይህንን ቀዶ ጥገና ስንሰራ በዋናነት የሁሉም የህብረተሰብ ክፍል ርብርብ ይጠይቃል። የሁሉም ባለድርሻ አካላት ርብርብ ይጠይቃል። በጤና ሰክተር ብቻ የህብረተሰቡን የጤና ችግር በተለይ ደግሞ በዚህ በትራኪያሲስ ቀዶ ጥገና ላይ ሁሉም እርብርብ ካላደረገ ውጤታማ ልንሆን አንችልም። ካርተር ሴንተር ኢትዮጵያ በትራኮም አማካኝነት የሚመጡ በሽታዎችን ለመከላከል የተለያዩ የህክምና ቁሳቁሶችን ከማሰራጨት በተጨማሪ ለጤና ባለሙያዎችና ለአይን ቆብ ቀዶ ህክምና ባለሙያዎች ስልጠና በመስጠት ላደረገው ድጋፍ አቶ ወርቁ ምስጋና አቅርበዋል። የትራኮማ በሽታ ጉዳት የሚያደርስና ለአይነ ስውርነት የሚዳርግ መሆኑን የገለጹት በደብረ ወርቅ ጤና ጣቢያ የአይን ቆብ ቀዶ ጥገና ነርስ ዘሪሁን በየነ በቀላል ቀዶ ህክምና መስተካከል የሚችል ነው ብለዋል። ይሄ ትራኮማ እንግዲህ ቶሎ ወደ ህክምና ቦታ ሂደው ካልታከሙ ራሱ የቻለ ደረጃ ያለው አራተኛ ደረጃ ላይ ማለት ነው። እዛ ላይ ሲደርስ ፀጉር የአይነች ፋሽት መቀበስ ወይም ፀጉር መቀል ይባላል እሱ ላይ ይደርሳል ማለት ነው። አይነ ስውርነትን መከላከል ነው። እንዴት ነው የምንከላከለው? ጸጉሩን ከተሰራ በኋላ ወይም አይን ህክምና ከተሰራ በኋላ እነሱ እንዳይሆኑ ነው በዋናነት አላማው ማለት ነው። ተመረጡ ቦታዎች ላይ ልየታ ተደርጓል። ችግሩ አለባቸው የለባቸውም በሚል ተለይቶ ተመዝግቦ አይን ቁርበት ህክምና አገልግሎት የሚል እየሰጠ እየሰራ ነው። በሽታው የሚያስከትለውን የኢኮኖሚና የማህበራዊ ተጽዕኖ በመረዳትና በዘላቂነት ለመከላከል ህብረተሰቡ የግልና የአካባቢ ንጽህናውን መጠበቅ እንዳለበትም ባለሙያው አሳስበዋል። ቀደምቶቻችን በጥበብና የሥራ ባህል ታንጸው ድንቅ አምባዎችን ቀርጸው በቅንነትና በታማኝነት ከልብ ተከባብረው ውብን በጥበብ አናግረው ሰፊ የፍቅር በር ከፍተዋል፣ የሰማይ መሰላል አንጸዋል። እኛም መልካማቸውን ወርሰን ሰላምና ፍቅርን አንግሰን ታታሪነትን አንግበን ኃላፊነትን ደርበን ከዘመን ጋር ተጣጥመን ውጤታችን እንዲሰምር ጥረታችንን እያገዘ ቴክኖሎጂን አዘምኖ ከዓለም ጋር እያስጓዘ አብሮነታችንን እያጸና ሥራችንን እያቀለለ ለስኬታችን እየተጋ ሁሌም በአብሮነት ወግና ባህል ግንኙነታችንን ጠባቂ በሁለገብ ጉዳይ የኑሯችን አደላዳይ ኢትዮጵያዊው ተቋም ኢትዮ ቴሌኮም። ኢድ ሙባረክ። ከውጭ የመረጃ ምንጭ የተጠናቀሩ ዜናዎች አልፋለሁ። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር የቀድሞውን የሀገራቸውን መንግስት የስደተኞች እቅድ ተቹ። በሌላ ዜና